እንጅባራ ዩኒቨርሲቲ በመደበኛ ና በተከታታይ የትምህርት መርሃ ግብር ከ 4 ሺህ በላይ ተማሪዎችን እንደሚያስመርቅ አስታውቋል ዩኒቨርስቲው ሰኔ 14 ቀን 2017 ዓ ም ተማሪዎችን ያስመርቃል በዚህ ጉዳይ ላይ ደግሞ የዩኒቨርሲቲው ቅድመ ዝግጅት ምን ይመስላል እንዲሁም ሌሎች ጉዳዮችን ሊያጋራን ዘጋቢያችን ሳሙኤል አማረ በቀጥታ መስመራችን ላይ ነው የሚገኘው ሳሙኤል እንዴት ቆይተሃል እንግዲህ የዩኒቨርሲቲውን ቅድመ ዝግጅት እንዲሁም በጉዳዩ ላይ ያለህን መረጃ ጠቅላላ አድርገህ አጋራን አመሰግናለሁ። እንግዲህ በ2010 ዓመተ ምህረት በይፋ የመማር ማስተማር ስራውን የጀመረው እንጂባራ ዩኒቨርሲቲ ዘንድሮ ለስድስተኛ ጊዜ በመደበኛና በተከታታይ መርሃ ግብሮች ያሰለጠናቸውን 4471 ተማሪዎችን በመጪው ቅዳሜ ሰኔ 14 2017 ዓ.ም በድምቀት ያስመርቃል። እነዚህ ተማሪዎች እንግዲህ ወደ 3900 የሚሆኑት በመደበኛ በቅድመ ምረቃ ፕሮግራም ትምህርታቸውን ሲከታተሉ የቆዩ ናቸው። 251 የሚሆኑት ደግሞ በድህረ ምረቃ ትምህርታቸውን ሲከታተሉ የነበሩ ናቸው የተባለው። በ88 የሚሆኑት ደግሞ በከፍተኛ ዲፕሎማ ትምህርታቸውን የተከታተሉ ናቸው የተባሉት ማለት ነው። ወደ 48 የሚሆኑ የቅድመ ምረቃና 28 የድህረ ምረቃ ፕሮግራሞችም ስልጠና ሲሰጥባቸው የቆዩ ናቸው የተባለው። እንግዲህ እነዚህን ተማሪዎች በድምቀት ለማስመረቅ ደግሞ እንጀባራ ዩኒቨርሲቲ ከወዲሁ ዝግጅቱን አጠናቋል። እንግዲህ ያጠገቤ አንድ እንግዳ አለኝ። ያጠገቤ ያሉት እንግዲህ የእንጀባራ ዩኒቨርሲቲ ፕሬዚዳንት ዶክተር ጋርዳቸው ወርቁ ናቸው። እሳቸው አጠቃላይ የምረቃ ቅድመ ዝግጅቱ ምን ይመስላል የሚሉና ሌሎች ጉዳዮች ላይ መረጃዎችን የሚሰጡ ይሆናል። ወደሱ አልፋለሁ፣ ወደ እሳቸው አልፋለሁ። አመሰግናለሁ ዶክተር። እንግዲህ እንጅባራ ዩኒቨርሲቲ 2017 የትምህርት ዘመን ወደ 4441 የሚሆኑ ተማሪዎችን እንግዲህ ለማስመረቅ ቅድመ ዝግጅት አጠናቋል። አጠቃላይ ቅድመ ዝግጅቱ ምን ይመስላል የሚለውን መረጃ ያዳርን እስኪ። አመሰግናለሁ ያው እንደተገለጸው እንጅባራ ዩኒቨርሲቲ ከተመሰረተ ያው ስምንት ዓመቱ ነው። በ 2010 ዓ ም የተቋቋመ ዩኒቨርሲቲ ነው። በዚህ ዓመት ያው ሙሉ ዝግጅት ከመስከረም ጀምረን ስናካሄድ ቆይተን የመማር ማስተማሩን በሰላም አጠናቀን እንሆ ያው ሰኔ 14 2017 ዓ ም ላይ ወደ 4471 ተማሪዎችን በተከታታይና በመደበኛ ፕሮግራሞች በቅድመ ምረቃና በድህረ ምረቃ ፕሮግራሞች በደመቀ ፕሮግራም ያው በአሚኮ ቀጥታ ስርጭት የምናስመርቅ ይሆናል ማለት ነው። መልካም። እንግዲህ የተደረጉ ዝግጅቶችስ ምን ይመስላሉ? እንግዲህ የሚመረቁ ተማሪዎች በቆይታቸው የተሻለ እውቀት ይዘው እንዲወጡ ለነገ ሕይወታቸው የተሻለ ስንቅ ይዘው እንዲወጡ በማድረግ ረገድስ ምን እንቅስቃሴ ይደረግ ነበረ? በዚህ አመት በተለይ ባለፉት ሁለት አመታት የነበሩትን የመውጫ ፈተና ውጤቶችን ገምግመን በዚህ አመት ተማሪዎቻችን በእውቀትና በክህሎት በቅተው አገራቸውን የሚያገለግሉ እንዲሆኑ በትምህርት ሚኒስቴር በተቀመጠው አቅጣጫ መሰረት የጥራት ማስጠበቂያ ፓኬጆችን መሰረት አድርገን አጠቃላይ ከመማር ማስተማር ስነ ዘዴ ከፈተና ስርዓትና ከፈተና ይዘት እንዲሁም ከመማር ማስተማር ጋር በተገናኘ አጠቃላይ ፍተሻ አድርገን በዚህ አመት ከባለፉት አመታት በተሻለ መልኩ አጠቃላይ ካስፈተናቸው መደበኛ ተማሪዎቻችን 92 ከመቶ የሚሆኑት ተማሪዎች የአገር አቀፍ የመውጫ ፈተናውንም አልፈው እነሆ በጣም ደስ በሚል ውጤት የተማሪውም መምህሩም አጠቃላይ የዩኒቨርሲቲው ማህበረሰብ ተማሪን ጨምሮ የድካሙን ውጤት ያስመዘገበበት እና በጥራት ላይ ዩኒቨርሲቲ በዚህ አመት የሰራው ስራም በፈተና ብቻ የሚገለጽ ባይሆንም ግን ያው አትሊስት በሀገር አቀፍ ደረጃ የተሰጠውን መውጫ ፈተና በዚህ ደረጃ 92 ፐርሰንት ተማሪ ማሳለፍ መቻላችንም በጣም ጥሩ በጥራት ላይ እየሰራ ነውን ስራ አመላካች ስለሆነ፣ በአጠቃላይ በዚህ አመት ያደረግነው ዝግጅት ተማሪዎች በውጤት በዚህ በሚያስደስት ውጤት እንዲመረቁ አስችሎናል። አሁንም የምረቃ ፕሮግራም ዝግጅታችን በጣም የደመቀ ነው። የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የተመራቂ ቤተሰቦች በተገኙበት ተማሪዎቻችንን በድምቀት ለማስመረቅ አጠቃላይ ዝግጅታችንን አጠናቀናል። ዩኒቨርሲቲው እንግዲህ በየጊዜው አዳዲስ ፕሮግራሞችን እየከፈተ የስልጠና መርሃ ግብሮችን እያሰፋ ነው ያለውና እና በዘንድሮ እንግዲህ በአዲስ በጤናው ዘርፍ የሚመረቁ ተማሪዎችም እንዳሉን መረጃዎችን እየሰማን ነበርና ያንንም ያጋሩን እስኪ። አው እንግዲህ እንጅባራ ዩኒቨርሲቲ በሰባት ኮሌጆች እና በሁለት ትምህርት ቤቶች እንዲሁም በአንድ ኢንስቲትዩት የተደራጀ ተቋም ነው። ከኮሌጆቻችን ውስጥ ለመጀመሪያ ጊዜ የህክምናና ጤና ሳይንስ ኮሌጅ በስድስት የመጀመሪያ ዲግሪ ፕሮግራሞችና በሰባት የሁለተኛ ዲግሪ ፕሮግራሞች በአጠቃላይ በ13 ፕሮግራሞች ለመጀመሪያ ጊዜ በዩኒቨርሲቲ ታሪክ የሚያስመርቅ ኮሌጃችን ነው። ይሄ ኮሌጅ እንደ መጀመሪያነቱ ብዙዎቹ ትምህርት ክፍሎች መቶ ፐርሰንት ተማሪዎቻችንን ያሳለፉ በትምህርት ጥናት ላይ በደንብ የተሰራ ኮሌጅ ነው። በአጠቃላይ ግን በ2017 ዓ ምት በአጠቃላይ በ59 የመጀመሪያ ዲግሪ ፕሮግራሞች በ47ት የሁለተኛ የማስተርስ ፕሮግራሞችና በሶስት የፒኤችዲ ፕሮግራሞች ከ17 ሺህ በላይ ተማሪዎችን ስናስተምር ነው የከረም ነው በመደበኛ እና በተከታታይ ፕሮግራሞች። ስለዚህ የዩኒቨርሲቲ የተማሪ የቅበላ አቅሙ ከአመት አመት እየጨመረ ባለፉት አመታት ያካሄድ ነው የፕሮግራም ማስፋፋት በዚህ አመት ብዙ ተማሪ እንድናስመርቅ ምክንያት ሆኖናል። ስለዚህ ባለፉት በአምስት ዙሮች ካስመረቅናቸው ተማሪዎች የበለጠ ተማሪ በዚህ በስድስተኛው ዙር በዚህ አመት በድምቀት የምናስመርቅ ይሆናል ማለት ነው። አመሰግናለሁ ዶክተር ለጊዜዎት። እንግዲህ የእንጂባራ ዩኒቨርሲቲ በቀጣይ ቅዳሜ ሰኔ 14 የሚያደርገውን የምረቃ ስርዓት ለመላው ተመልካቾች ተከታትለን የምናደርስ ነው የሚሆነው። ያለኝ መረጃ ይህን ነው የሚመስለው። ሳሙኤል፣ አንተንም እንግዳህንም ስለ መረጃዎቻችሁ እጅግ አድርገን እናመሰግናለን። ከወዲሁ ለተመራቂ ተማሪዎችና ቤተሰቦች እንኳን ደስ አላችሁ ለማለት እንወዳለን። መልካም ጊዜ።